አሰላሙ አሌይኩም ይህ ዝክር የሚባለው ነው። ነቢዩን አታልቁትም ነቢዩን አትወድሱትም ነቢዩን አትወዱትም ይባላል አይደለም። ነቢዩን መውደድ ማለት ከሴ ጋር ተደባልቆ መጨፈር ነው ወይስ ማጨብጨብ ነው ወይስ ማፏጨት ነው? ነቢዩን መውደድ ማለት እኮ አላህን መውደድ ማለት ነው። ምክንያቱም ነቢዩን እንድንወድ አላሁ ስብሓነ ወተዓላ ነው ያዘዘ። ያሁዳዎች መጡና ወደ ነቢዩ ሰለላሁ ዐለይሂ ወሰለም እኛ አላህን እንወዳለን አሉ።

ማፋጨት ቢሆን እንጂ ነው ያለው። ፈይዘን የሙሽሪኮቹን ስራ እየሰሩ ያሉት እናንተ ናቸው ማለት ነው። ማጨብጨብ የወንድ ስራ አይደለም፣ የሴት ስራ ነው። ማጨብጨብና መዝለልም የሙሽሪኮቹ ስራ እንጂ የሙስሊሞቹ ስራ አይደለም። ሌላኛውን እናየው ውስጥ

በመሳደብ አንዳንዴ በእውነት አንዳንዴ በውሸት። የሚገርመው ይሄ ብቻ አይደለም። ወአነሁም የቁሉና ማ ላ የፈዕሉን፣ እነሱ እኮ የማይሰሩትን ነገር በአፋቸው ይናገራሉ ነው የሚለው። ታዳ ዘይኑን ወዳጅ መቼ ያምረዋል? ሌላ አለ፣ ነቢን ብቻ ወዶ መድሑን አሳዳጊ አይፈልግም። ዱኒያን እሷና ተፈላጊ አለ። ወላ ውሸት አምነ በአላ ይሁንብኝ፣ ውሸት አምነ ነቢዩን ይወድሳለሁ በምል ዱኒያ የፈለግክ ነው እንጂ መቼ የፈለገችታል? ለምን መተ ታዲያ ሁ 12 ሚሊዮን ጠየቅከው? ምክንያቱም ነብዩን እየወደስኩ ነው ያልከው። ነብዩን የሚወድስ ሰው ደግሞ ዱኒያ አይፈልግም። ዱኒያው ትፈልገዋለች። ትፈልጋ አንተ ተው በቃ። ነብዩን ቁጭ ብላ ወድስ፣ ጨፍር፣ ዝፈን። ዱኒያ ትፈልግለ አንተ ለምን ትጠይቃለ? ታዲያ ይሄ ነው። ቁ እማትሰረቱን ነገር ለምን ትላላቸው? ለዚህ ነው ገጣሚዎች፣ ዘፋኞች

አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድም እህቶች፣ ሰሞኑን እየተሽከረከረ ያለው እየተሰራጨ ያለው መዋዝ ሀቢብ የሚባለው ዘፋኝ ባለው ጉዳይ ላይ ነውና እዛ ጉዳይ ላይ አሁኑም ማድረገን ልጨምር ፈልጌ ነው። እሱ ምንድነው ወንድም እህቶች፣ ይሄ ነገር ትክክል አይደለም ያላችሁት ገንዘቡ ጉዳይ ላይ ብቻ አይደለም። ገንዘብ ተራ ነገር ነው። እዛ ጋር የሚሰራጨውን ሽርክና ቢድዓ ነው። ዋናው እሱ ስለሆነ ማለት ነው። አልፊትነቱ አሸዱ ሚነል ቀትል ና ያሉ አላህ ሱብሃነሁ ወተዓላ ሽርክ ከግድያ ይበልጣል፣ ና ያሉ ከግድያ ይበልጣል። ስለዚህ አላህ ሱብሃነሁ ወተዓላ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። እውነት ለዲኑ ተቆርቁሮን ከነበረ ለዲኑ ቁመን ከሆነ የዲኑ ጉዳይ ሽርክ ና ሙዚቃ እንዴት ይሰራጭብናል? እንዳምይሁም ይሄን ያክል ብር ጠይቆበት እንዴት ለዚህ ሲሳግ እንዲዝም ብለን እናያለን ብላችሁ ከሆኑ የተቃወማችሁ ያላችሁት አላህ ይጨምርላችሁ። ከቤታችሁ ሄዳችሁ ቪዲዮችን እያያችሁ እይታ ከመስጠት ቆራርጣችሁ ቤታችሁ አብራችሁ የተወዛወዛችሁበት ከመልቀቅም እግር መንገዳችሁም በዛው ተቆጠቡ። በነገራችን መሃል ሽርክ ሽርክነቱ ሳይዘገን ነው ብር ስለጠየቀ የሚዘገን ነው አካል ታሳፍራላችሁ። ልፈልጋል ልፈልጋለሁ አሁን ሽርክ ሽርክነቱ የአላህ መብት ለፍጥረት ለማንም ይሁን ያ ፍጥረት ነቢዩም ይሁኑ ዓለይሂ ሰላት ወሰላም፣ ለሼክና ሁሴንም ይሁን ለአንይም በሉት ለማን ወልይም ይሁን ለማንም ይሁን ያ ነገር የተሰጠው የአላህን ሐቅ ሁዝ፣ ቤድ ያ ረሱልላህ መገን ነቢዬ ሁሉ ቀላቢ ወዘተ፣ እንደዚህ አይነት ቃላቶችን የተለያዩ በአረበኛ አላህን ከአርሽ በላይ መሆኑን የሚክዱበት በግጥም ደረጃ እያመጡ የሚያደርጉት ይሄ ነገር ሳይደንቃቸው ብር መጠየቁ የደነቃቸው ከሆነ በጣም እሱ ያሳዝናል። ነገር ግን ይህንን ሽርክ ለማሰራጨት ደግሞ ብር መጠየቅ ሆነ የገረማችሁ እሱ ችግር የለውም ይሄዳል። ነገር ግን ከሽርኩ የበለጠ ምክንያቱም ከአሁን በፊት በሽርክ ስንኞቹ የተወዛወዛችሁበት ቪዲዮዎች ቤታችሁ ሞልተዋልና ግቡና አጥፉ። ምክንያቱም የምንጮኸው ሽርክና ቢድዓን ለመዋጋት ነው፣ እንደ ዋነኛ ደረጃ ምክንያቱም እንደ ዋነኛ ሙስሊም ሰው ሊጋፈጥ የሚገባው ነቢያቶች የተላኩበት የነቢዩ ሰለላሁ አለይሂ ወሰለም ጥርስ የተሰበረበት የነቢዩ ሰለላሁ አለይሂ ወሰለም አናት፣ ጭንቅላት የተፈነከተበት አላህ መልእክተኞችን የላከው ሰማይና ምድርን የፈጠረው እሱ ራሱ እንዳለው ወማ ኸለቅቱል ጂንነ ወልኢንሰ ኢላ ሊየዕቡዱኒ ያለው ይወሒዱኒ ማለት ነው፣ አንድ አድርጎን እንዲያመልኩኝ የፈጠርኩኝ ያለው ሰውንም ጅንንም በቁርአን አንቀጽን በሌላ ቦታ ወለቀድ በአትና ፊ ኩሊ ኡመትን ረሱለን አንዕቡዱ አላህ ወጅተኒቡ ጣጉት። አላህ ስብሃነሁ ወተዓላ መልእክተኞችን የላከው አላህም ብቻ እንዲመለክ እንዲጣሩ ነ ዛሬም ይሄ መውቅፍ ያላችሁ ወንድሞች አላህ ይጨምርላችሁ ወንድም ህቶች ባረከ ላሁ ፊኩም። ወላኪን ደግሞ ወደ ነፈሰበት ለመንፈስም የነፈሳችሁ አላህ ያጽናችሁ ወደ ነፈሳችሁበት ወደ ሌላኛው ሳትመለሱ እላለው። ነገር ግን ደግሞ በተጨማሪ አሁኑ ደግሞ በድጋሚ የሚለው ነገር ምንድን ነው? ቤታችሁ ላይ ለቃችሁ የተወዛወዛችሁበት ስንኞቹንም አጥፏቸው በዛው እግር መንገዳችሁን። አላህ ይወፍቀኑላችንም ወላሁ አዓለም። የአላህን መልክተኛ ሰላዋቱ ረቢ ወሰላሙሁ አለይህ ምን ያህል እንደምትወጂ ራስሽን ጠይቅሽ ታውቂያለሽ። እሳቸውን የመውደድ ምልክቶች ምን እንደሆኑስ ትረጃለሽ።

የነቢዩን ዓለይህ ሰላት ወሰላም ሲራ ወይም ገድል የሚተርክ መጽሐፍ ፈልጊና አንብቢ። የሳቸውን ታሪክ የሚተርክ በድምፅ የሚሆን በቪዲዮ ያሉትን ትምህርቶች ተከታተይ። በየጊዜው ደጋግመሽም ደጋግመሽም አድምጪ፣ አንብቢ። የሳቸውን ሲራ በተደጋጋሚ መስማት የሚሆን ማንበብ ልብን ከሚያረጥጉ ነገሮች ናቸው። ወላሂ ምን አይነት ድንቅ ስብዕና እንደነበራቸው? ምን ያህል ትሑት እንደነበሩ ሰዎችን እንዴት በፍቅር ይቀርቡ፣ አላህን ምን ያክል ይፈሩና ለዚህች ዓለም ምን ያህል ንቀት እንደነበራቸው እራስሽ አረጋግጪ። አለይሂ ሰላቱ ወሰላም ባሕሪሽን አሻሽዩና በተቻለሽ መጠን ከሳቸው ባሕሪ ጋር እንዲቀራረብ አድርጊ። እንዳትፈጽሙት ብለው የከለከሉንን ተግባራት እፊት ለፊትሽ ቆመው ስትፈጸሚ ቢያዩሽ ምን ይሰማቸው ነበር ብለሽ ራስሽን ጠይቂ። የነቢዩላህ ኑህና የነቢዩላህ ሎጥ አለይሂም ሰላም ሚስቶች የእነሱን መንገድ ባለመቀበል ክህደት ፈጸሙባቸው። የፊርዓውን ሚስት አሲያና መርየም ግን እምነትን በመምረጣቸው ክብርን ተጎናጸፉ። እህቴ አላህ ስብሓንሁ ወተዓላ በእስልምና የለገሰሽ ክብር አለን። ይህንን ክብር የመጠበቅ ኃላፊነቱ ያንቺ ነው። እንዴት ልጠብቅ ካልሽም አላህን ስብሓንሁ ወተዓላ በመታዘዝና የነቢዩን ዓለይሂ ሰላቱ ወሰላም ሱናን በመከተል የቂያማ ዕለት ሁሉም ነፍሲ ነፍሲ ወይም ነፍሴ ነፍሴ በሚልበት ዕለት ሁሉም ሲጨንቀው፣ ሁሉም ሕዝቦች ምልጃን ፍለጋ ወደ ነቢያቶች ሲገሰግሱና ምልጃ ማድረግ እንደማይችሉ

ውዴታችንን ከምንገልጽባቸው መንገዶች አንዱ ሐዲታቸውን ከልብ ማዳመጥና ለትግበራውም መቻኮል ነው። የነብያችን ሰለዋቱ ረቢ ወሰላሙሁ ዐለይሂ ሐዲቶች ግን ከቁም ነገርም በላይ ናቸው። ወላሂ ላስተዋልና ላስተነተነሰው የታመሙትን ይፈውሳሉ፣ የጠፉትን ይመልሳሉ፣ ለራባቸው ስንቅ ይሆናሉ፣ ለተጠማጥሙን ጥሙን ይቆርጣሉ፣ የደከሙትን ያበረታሉ ተስፋ በቆረጡት ነፍስ ይዘራሉ። ለነፍስም ጣፋጭ ምግቦች ላጥንትም ጤና ናቸው። የነቢያችን ዐለይሂ ሰላቱ ወሰለም ሐዲስ ሲወራ ልክ እኛ ፊት ለፊት ቆሞ ለእያንዳንዳችን እንደሚያናግሩን ያክል አድርገን ነው ማዳመጥ ያለብን። ነቢያችን እንዲህ አሉ ሲባል ጆሮ አለመስጠት ለታላቁ ነብይ ንግግሮች ግምት አለመስጠት ነው፣ ወላሂ አንዳንድ ጊዜ ልክ ፌስቡክ የሚሆን ሌሎች የማህበራዊ ድህረ ገጾች መተግበሪያዎች ስክሮል እያደረግን ስንመለከት ቪዲዮዎችን ስናይ ቆይተን ከዚያም ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ የሚል ቪዲዮ ላይ ስንደርስ የምናሳልፍ ሰዎች አለን። ቶሎ አሳልፈን ወደ ቀጣይ ቪዲዮ ለመሸጋገር የምንጠር ሰዎች አለን። ወላሂ ይህ ትልቅ በሽታ ነው። ራሳችንን ልንጠይቅበት ሊያደርግ የሚችል ትልቅ ደውል ነው።

ተማሪዎቻቸው የፊታቸውን መለዋወጥ አነበቡባቸው ጊንጧን የተከላከሉት ሐዲሱን ከጨረሱና መርዟን በሰውነታቸው ውስጥ ከተሰራጨ በኋላ ነበር። አጂብ አያችሁ፣ የኢማን ጥንካሬ። ይህ ታላቅ የሱና ሰው ኢማሙ ማሊክ ራሂመሁላህ የነቢዩን የነብዩ ዐለይሂ ሰላቱ ወሰላም ሐዲስ ለማስተማር መቀመጥን ባሰቡ ጊዜ ሁሉ ገላቸውን ይታጠቡ፣ ሽቶ ይቀቡ አዲስ ልብስ ይለብሱና ጥምጣማቸውን ጠምጥመው በመቀመጫ ቦታቸውም ላይ በፍራቻና በመተናነስ በእርጋታ ይቀመጡ ነበር። ቦታውንም ለነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ክብር ሲሉ ትሩሽታ ያጨሱበት ነበር። አጂብ ነው። ከወላሂ ዐብዱራሕማን እብኑ መህዲ የተባሉ ሰው የነቢዩን ዓለይሂ ሰላቱ ወሰላም ሐዲቶች ሲናገሩ ሌሎች ሰዎች በጸጥታ እንዲያዳምጧቸው ያዙ ነበር። ማንም ሲጽፍ አይታይም። ማንም ያለ ምክንያት ፈገግም አይልም። አንድም ሰው የዕውቀት ማዕዱን ትቶ ከመካከላቸው አይነሳም። ሁሉም በላያቸው ላይ ወፎች እንደሰፈሩ ሆነው ይቀመጣሉ፣ አሊያም ሰላት ውስጥ እንዳለ ሰው ይሆናሉ። ይህ ሰው አንድ የሚስቅ አሊያም የሚያወራ ሰው ካዩ ጫማቸውን ለብሰው ሐለቃውን ረግጠው ይወጡ ነበር።

ጋደም ባልንበት ቀና ብለን የእሳቸውን ሐዲስ ለመናገርም ወይም ለመስማት ይቅርና በሙሉ ጤናችንም ሆነን ስለእሳቸው ሐዲሶች ስለተናገሯቸው ድንቅ ነገራቶች ለመስማት ዝግጁነትም ንያውም ፍላጎቱም የለንም ነሻጣው የለንም። ወላህ ልብ ልንል ይገባል። እስቲ ከሐዲሶቻቸው ጥቂቶችን እንተዋወስ።

ነፍሴ በእጁ በሆነው ጌታ እምላለሁ፣ ሴት ልጅ የጌታዋን ሃቅ አትወጣም የባሏን ሃቅ እስካል ተወጣች ድረስ። በሌላም ሓዲታቸው ከሌሊቱ ክፍለ ጊዜ ከንቅልፉ ነክቶ ሚስቱንም ከንቅልፍዋ ቀስቅሶ ሁለት ረክዓ አብረው ከሰገዱ አላህን በብዛት ካወሱ ትተርታ ይጻፋሉ። አቡ ዳውድ ዘግበውታል። ዓብዱላህ እብን መስዑድ ረዲየላሁ አንሁ እንዲህ ይላሉ

የአላህ መልእክተኛ ሆይ፣ የእስልምና ድንጋጌዎች በዝተውብኛል፣ የሙጥኝ የሚይዘው አንድ ነገር ይንገርም ሲላቸው አላህን በማስታወስ ምላስህ ከመርጥብ አይቆጠብ አሉት። ቲርሚዚ ይዘግበውታል። እናታችን አይሻ ረዲየላሁ አንሃ እንዲህ ይላሉ፣ ነቢዩ አለይሂ ሰላቱ ወሰላም በማንኛውም ሁኔታ ላይ ሁነው አላህን ይዘክሩ ነበር። ሙስሊም ዘግበውታል። ነብዩ አለይሂ ሰላቱ ወሰላም እንዲህ ብሏል ማዛጋት ከሸይጣን ነው። አንዳችሁ ባዛጋ ጊዜ የተቻለውን ያክል ማዛጋቱን ይመልሰው። አላህ ሱብሓነሁ ወተዓላ የነቢያችንን አለይሂ ሰላቱ ወሰላም ሸፈዓ ከሚያገኙ ሰዎች ያድርገን፣ ስማቸውን በተወሳ ቁጥር በሳቸው ላይ ሰላዋት ከሚያወርዱ ሰዎች አድርገን፣ ያአላህ ሰላዋት ከማያወርዱ ስስታሞች ከተባሉ ሰዎች አያድርገን። አለይሂ አፍዶሉ ሰላቱ ወአስከ ተስሊም